ስፖርት እየሰሩ ነበር ገብተው ነው። ቆይ አሞሃል እንዴ? ኧረ አላመመኝም። ያው ቁጭ ማለቱ ስለደከመኝ አባ። ወይ ዞር ዞር ብለን አየር እንቀበል። አረ በፍፁም እኔ እዚህ ይሻለኛል። ባይሆን አንቺ ገብተሽ ምግብ እኔ አራበኝም። ግን በቃ ናና ሽሮ ሰርቼለን እንብላ። እንደዛማ አይሆንም። ለኪሩቤልም አባት ጨምረሽ ስሪ

ወግ ማድረጋቸውን ማየት ነው የፈለጉት። ታዲያ አንቺን አግብቼ ወግ ማድረግ አላሳያቸውም እንዴ? ታይ እንደሱ ይሆናል ብለህ ነው ጽናት? ያልገባኝም። ቆይ የተፈጠረ ችግር አለ እንዴ? እስኪ አውሪኝ ኪራ። እኔ አባቴ መዋሸት በጣም እየከበደኝ ነው። በቃ እውነቱን ንገሪያቸው። አረ ማን ብዬ ትምህርት ማቋረጥ ይንስሽ ከአንተ ጋር ፍቅር መጀመሪ? ግን በጭራሽ አልነግረውም። ለምን እንዴ እዛ ስንት ትዳር ገፍቼ መጥቼ እዚህ ከአንተ ጋር እንደዚህ መሆን የሚደሰትበት ይመስልሃል? አቤት ጋሽ እንዴት ወንድማማቾቹ መካከል ትገቢያለሽ? ለምታጣያቸዋለሽ ታጣያቸዋለሽ። አልገባኝም። ሲያዩሽ እኮ ምንም የምታውቂያት ኪራና ክብሮም በአንቺ ምክንያት ይጠጣሉ። እውነት ነው? አዎ። አንቺ ሲጀመር ምን ከስራሽ ውጭ ወሰደሽ እነሱን እስከ ማጣላት ድረስ የደረስሹ? በጣም ይቅርታ ትሰምኛለሽ። እኔ እንደ አህያቱት ሁለት የሆኑ ልጆችን ሶስ ይነካብኝ አሉትም እናደዳለሁ። ቢገባሽ ደግሞ ከናባትሽ መያዛችን ትልቅነት ነው፣ ይገባሻል። ለምንድን ነው ግን ነገሮች እኔ ላይ እንደዚህ የሚበላሹብኝ? ወይ ለምን እንደ አባባ ምን ማለት ነው? መወለድ እኮ ቋንቋ ነው። ደግሞ እንግዳ መቀበል ባህላችን አይደል? እሺ ልጄ፣ እኔ አሁን አንተን የፈለግኩ ወደ ሀገር ቤት ለመሄድ መሳበሪያ ብር እንድትሰጠኝ ነው። ደግሞ እኔ እዛ ከሄድኩ በኋላ ምትፈልገውን ልክላለ ልጅን ከምትሳቅቅብኝ ተሳቀቀች ል አረጋሽ እንደሱ አይበሉ እ ቤተወቆነ አይ ልጅን እኔ ከዚህ በላይ አልችልም። ከልብሽች እንታዳምችን ይፈልጋለ ያአንችን ቆራጥነት ይፈልል። እሺ ጋሺ፣ እንዴ አሁን የምነግርሽ ነገር የአንችን ቆራጥነት ይፈልግል ዝግጁ ነሽ? ልስማው፣ መቼስ እስካሁን ከሰማሁት አይከብደኝ። ማንም የማያውቀውን ሚስጥር ላንቺ ነው መናገር የሚፈልገው። ማለትም ከኪራ ጋር ያለሽን ገርበት ስለማግ ማለት። እሺ ጋሺ፣ አስቴርዬ የካንሰር ታማሚ ናት። አዎ፣ እሷ በመመሰቃየት ከጀመረች አመታት አልፈዋታል። ግን ልጄ ኪራ ከሰማ መንፈሱ ይጎዳል ብላ ስለፈራች አልነገረችው። በጣም አዝናለሁ። አግባ እያለች መጨቀጭቀው ሳልሞት ወጉልይ ብላ በጣም ጠንካራ እናት ናት። ሲያማት ራሱ እሱ ፊት ከሆነ ዋጥ ነው የምታደርገው። እና ባክሽን፣ ኪሩቤል እንዲያገባ እርቹ ባክሽ። እሺ፣ እኔ እንዴት ልረዳህ እችላለሁ? አንዲት ልጅ አለች። እሷ ትመጣለች እንዲዋደዱ አድርጊያቸው። ጋሺ ይቅርታ፣ ይህንን ማድረግ አልችልም። ትችያለሽ ጽናት። ክብሮም እንደነገረኝ በጣም እንደምትቀራረቡ አውቃለሁ። ሴት ነሽ፣ ብላተኛ ነሽ። እባክሽን አድርጊው፣ በምትወጁ አምላክ ልለመንሽ። እኔ ይህንን ማድረግ ይከብደኛል። ለምን? ምክንያቱም እኔና ኪራ አውቃለሁ፣ ብዙ ጊዜ እንደምትጣሉ አውቃለሁ። እየለመንኩሽ ነው። ገንዘብ የሚያስከፍል ከሆነ እኔ ከፍላለሁ። ኧረ እኔ ገንዘብ አልፈልግም። ቆይ ግን ኪራ ልጅቷን ባይወዳትስ? ይወዳታል። በጣም ነው የሚወዳት። ጸባይ ያላት ልጅ ናት። ለቤተሰባችንም ቢሆን ትመጥናለች። እሺ ግን በደንብ አስቢበት። ያቺ የሳቃችን ምንጭ የሆነችው ሚስቴ ልትሞትብን ሰላም፣ ሰላም፣ ውድ ሰላም ቻናል ተከታዮች በሙሉ እያላችሁበት ሰላሞች፣ እዚህ ትርፍርፍ ይበልልኝ እያልኩኝ እንግዲህ ጽናት ድራማ ክፍል አርባ ዘጠኝ ይዤ መጥቻለሁ ማለት ነው። እና ውድ ቤተሰቦች ሌክሽር በማድረግ እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሆኖ እና እንግዲህ የጽናት አባትና ኪራ በባለ መንጣ አስደንግጠዋቸው ነበረ እና አሁን እንዲህ የጽናት አባት ደግሞ በር ላይ ጭሎበት ከዚህ ቆመው ማለት ነው። እንግዲህ ፅናትዬንም ማሳቀቅኳት ልጅ እያሉ በራቸውን በመዘረፋቸውም አዝናዋል። ልጅ ማስደስታትን እንደዚሁና ከፍቷት ምናምን ወይ አልነገረች እያሉ ማለት ነው በጣም አዝነዋል። አባቷ ማለት ነው ፅናት እያባት እና አሁን ደግሞ ሸክም ሆ ሸክም ሆን ሆይ ብለው ደግሞ በዛም ተሳቀዋል። አሁን ትራንስፖርት እንትን ባልሆን እና እዛው ሀገር ይሻለኛል ወደ ሀገር ቤት ብመለስ እያሉ ነው። እና እንግዲህ ጽናቴም አባቷን እንደተሳቀቀ እና ምናምን አይታ እሷም አዝናለች ማለት ነው። አባቷን ብነ እሷንም አሳምኗታል። ብር ብሰጠውም የታመጣሽ ይለኛል ብላ እሷም እንትን እላለች እና ምሩም በአንቺ ስም ስጭልኝ አለቻት ማለት ነው። ጽናቴ እንትና፣ ምሩ ደግሞ ምን አለ በኪራ በኩል ብንሰጥ ምናምን አለቻት። ጽናትየም ሁለተው ብዛብ እያለ ስለሆነ እንደዛ አይሆንም እያለቻት ነው ማለት ነው። እንግዲህ አባቷም ኪራን ጠይቀዋል ማለት ነው። ከኪራ ብር ትራንስፖርት ስጠይ ብለው እንትን ብለዋል እና ኪራም ምን እንደሚያስቀየም ነው አለ ወይስ ምንድነው እያሉ ነበረ? አይ ምንም አላስቀየማችሁም መዘር ይችላል ብለው እንግዲህ ወደ ክፍለገ ኪራው ማለት ነው አባቷ እንግዲህ ጽናትየም እንግዲህ ሌላ ፈተና ተግባር ጠንቋታል ከፊቷ ማለት ነው። አንደኛ ክብሮም እና ጽናትን ክብሮምን እና ኪራን አጣልተሻን ከብላ እንግዲህ ይህ ኪራ አባት በወንድማማች መሀል ምን ስትይ ገባሽ ከስራሽ ውጭ ምናምን ብለው እንትን ብለዋታል ማለት ነው። በዛ መሀል እንግዲህ አባትኛው ትንሽ እንትን ብሏል። አሁንም ደግሞ ወይዘሮ ስቱን አውርቶ ደግሞ በስልክ ቲራንም እንግዲህ እናትሽ ሚስት አጭታልሃለች ብሎ ነግሮታ ማለት ነው። ቲራንም እንግዲህ ሚስት በደላላ ሆነ እንዲህ አየህ የማዬ እያለ ነበረ ማለት ነው። እና ቲራንም የማይሆን ነው እኔ የምወዳት ልጅ አለች ምናምን ስለው በመሀል አቋርጠት አባትዬው ተነስቷል ማለት ነው። እንዴ ሲሰሙ እና እንግዲህ አባትዬውም እንግዲህ ደግሞ እንትን ብሎ ማለት ነው። እንግዳ ይመጣል ምናምን እያለ እንትን ብሎታል ማለት ነው። ትንሽ እንደመውቀስ አድርጎታል። እና ጽናትዬም እንግዲህ ከኪራ ክላስ ገብታታል። የኪራ ባት መጡ እንግዲህ እንትን ብሎ አስደንግጧቸዋል ማለት ነው። ከዛም በኋላ እንግዲህ እንደዛ እያለ ጽናትዬን መወራሽ አለ ምናምን ብሎ እንግዲህ ለኪራ ሚስት እንደሚያመጥን ሀሴት ምትባል እንደምት መጣ እና ቤት ከሱ ጋር ፍቅር በፍቅር እንዲጣመሩ እንድታደርጋቸው ቃል አስገብቷታል ማለት ነው። እንግዲህ ቃል ቀላል አይደለም ብሎ እንትን ብሏታል። እና እሷም እንግዲህ የማይሆነውን ብላለች፣ ግን በምንም አድርገው አሳምኗታል ማለት ነው አባትየው። እንግዲህ ኪራን እንግዲህ እየወደደችው እያፈቀረችው ሌላ ሴት ጋር እንዲሆን ልታደርግ እንግዲህ ተስማምታለች ማለት ነው ጽናትዬ ፅናቲ እንግዲህ እንግዲህ በጣም ከሳዝ ነው ማለት ነው። እንዲህ እንዳትልም እንዲማትልበት ውስጥ ያስገባት ማለት ነው እናትየዋ የካንሰር በሽተኛ ናት ብላ እንግዲህ። እና ፅናትዬም እንግዲህ ምሩን ደግሞ የራስሽ ደስታ ነው ወይስ የሰው ደስታ ነው ማስቀደም ያለብሽ ስትል ጠይቃታለች ማለት ነው። ምሩዬ ደግሞ ምንድን ነው ሰሞኑን ከክላስሽ መቀመጥ አበዛሽ ምናምን ብላ በጥያቄ ስታፋጥጣት ነው አረግሽ ስትላት አረ፣ ምንድነው? የምታወሪው ምሩ እንዴ ከጋብቻ በፊት ምናምን ብላታለች። እና እንደዛ ነው ታዲያ ምን ላድርግ? ብቻ መተከዛ ዝተሻል ብቻሽን መሆና ዝተሻል ምናም አለቻት ማለት ነው። እና ለሰው ደስታ ነው ወይስ የአንችን ደስታ መጀመሪያ ማስቀደም ያለብሽ ስትላት፣ አይ መጀመሪያ አንቺ ደስተኛ ስትሆኚ ነው ሰዎች እንት ማለት ነው ትቺ ብላ ምሩ መልሳ ላታለች ማለት ነው መጀመሪያ ራስ ሶስተኛ ስቱን ሰው ማስደስት ብላታለች ማለት ነው። እንግዲህ እና እሺ ብላ ምንም አይደለም ብላ እንግዲህ ዘግ ታባታለች ማለት ነው። እና ኪራሙ አዝኗል ማለት ለምንድን ነው ፊት የነሳችው እያለ ከክብሮ ከእሱ ከናሆም ጋር እያወራ ነበር ማለት ነው። እና እሱን ጊዜ ሲጣፋ አባቷ ተማሪ ብሎ በሰደዳት ጊዜ እሷ እንደ ሰራተኛ በመሆኗ እና በዛ ምክንያት ተረዳት ምናም ብሎትም አግባብቶታል ማለት ነው። ቴሮም እንግዲህ ጽናትን ወደ ኩሽና መጥቶ ሊያዋራ ሲል ደግሞ አንተ እንደዚህ ነው ብላ እንትን ብለዋለች ማለት ነው። እዛም በኋላ ይህን ላንነጋግር እንትን ብለ ዘግተናል ነበር እንዲህ ምናም ስላል እሷም እንግዲህ ከእሷ እንዲርቅ የምታደርግበት እንግዲህ በዚህ ነው እና እንደዛ አድርጋ ከስደደች በኋላ መጨረሻ ላይ ደግሞ የማዘን ምልክት ይህን የሰቀቀን እንደዚህ ብ እያለች እንትን እያለችው ነበር ማለት ነው። እና ጽናትዬ እንግዲህ በጣም የተሳዘነኝ ምስኪን ለፈተና የተፈጠርኩ ምንድነው እያለች እያዘነች ማለት ነው። አባትዬው ግን ትንሽ እዚህ ጋር አናደኛም ማለት ነው። በጣም ያናድጠኝ ማለት ነው። ምክንያቱም እስከ አባትሽ ስለተሸከምሽ ምናምን በወንድምና በ ወንድም መሀል ለምን ገባሽ? በእንትን ብሏታል ማለት ነው። ከቤቴ እንዴት እንደዚህ ይሆናል ወይስ በሰራተኛ ምክንያት ለምን ብሎ እንትን ብሏል ማለት ነው። ኪራም እንግዲህ ለሷ እንትን ብሎላታል። ግን አባቷን የሚላከተ እንደናም ብሎ ስንት ብሏል ማለት ነው። እና አንደኛ ደግሞ ያችኛዋን ሀሴት የምትባለውን እንትን ማለት ነው የጨዋ የጨዋ ዘር ናት እንደዚህ ናት እያለ እያሞጋገሳት ነበር ማለት ነውና ብዙ ነገር እያለ ነበር። አንገቱ እንደፍኝ መሰለስብኝ ሰው አልወደኝ አመኝና ብቻ ብዙ ነገር እያለ ነበር ማለት ነው እና እኔ አሁን ትንሽ እየፈር ያለሁት እንግዲህ ጽናት ይሄን ማለት ነው። አሁን ደግሞ በሰራተኝነቷ በዝነቷን አልቀበልም ብለው እንግዲህ እንትን ይላሉ ማለት ነው። የኪራና የጽናት መጨረሻቸው የሚሆነው ምንድነው እንደ ሀናና እንደ ሚኪ ማለት ሚኪያስ ነው ሚኪ የጎረቤታቸው ማለት ነው። ምክንያቱም እነሱ ሚኪያስ እኔ እሱ ሀብታም እሷ ደግሞ ተቀጣሪ አልነበረች አሁን የኪራና የጽናት እንትን ልክ እንደዛ ነው ነው ማለት ነው። ምክንያቱም ለጽናት ሲል ኪራ ቤተሰቦች ጋር ይለያያል ብዬ ነው የማስበው እንደኔ እኔ ሀሳብ ነው ማለት ነው። ምክንያቱም አሁን አባትየውን ሰረደው የኪራን አባት እንደዛ ነው። ምን አደረሰሽ ከነሱ ጋር ምን አደረሰሽ እያለ እንትን ሲላት ነበር። አንቺ ከስራሽ ውጭ ምን ከነሱ እንትን አደረሰሽ እያላት ነው እንግዲህ፣ እሷን ወረድ ወረድ እያደረጋት ነው ማለት ነው። ስለዚህ ይሄ ነገር የሚሆነው ልክ እንደ እነ ሀና ትዳር ይሆነው ማለት ነው። ሥራም ጽናት ይሄን ብሎ እንግዲህ ቤተሰቦችን እንትን የሚል ይመስለኛል፣ ከአሁኑ ገና ሳየው ማለት ነው። እና ጽናትዬ በጣም ያሳዘነችኝ ማለት ነው። ነገሮች ለምን ይበላሹብኛል? ለምን ለምን እያለች እንግዲህ ያፈሰሰችኝና ፈረስ ምን ይበላች ይሆን ነው እንግዲህ ጽናትዬ አይዞሽ፣ ስምሽን ጽናት ነው እንግዲህ ጽናት ምስጥሽ ማለት ነው። እና ወዳጅ ቤተሰቦች እንግዲህ ክፍል አርባ ዘጠኝ ይመስል ነበር። መልካም ጊዜ የሚላችሁ ወዳጅ ቤተሰቦቼ።